እና ሹርጢም እኮ የሚያውቁን በዚህ ነው። ልስ ልስ እያል እጃቸውን ነው ሆነውናሉ። እንኳን አበሻ ሲሄድ እጅ ነው። ይሄ ከማማ ግን ላብላብ ነው የሚያረገው የሚያመጣው። ለምንድን ነው? ወላሂ እኔ በጣም ነው የሚያልበኝ። ያአላህ ያቱ ተጀማ ምርጥ ሐዲጋ ፀዳ ያለ ሐዲጋ ወክያረግ ነው። ስፖርት ነው። ጤና ነው። ስፖርት ለጤና፣ ስፖርት ለ ለብርታት ስፖርት ለእንትን ነከምስ እንደት ነው የሚዞረው እኛን ለማንሳት ይሄ ደግሞ የለውም የሚዞር ይሄ የለውም በዋና በኖርማል ካሜራ የለም ይሄ ማቆሚያ ነው መዝጊያ ነው ይሄ ደግሞ ካሜራ የለም። ምን ጉሮ እቺ ተምራ ታምራ ወይ ደከመኝ፣ ዝም ብላይ ደከመኝ። እግር ግርሽን፣ አልኩሽ ሴት እኮ ይመጣል፣ ደሞ እዚህ ሰፈር በጣም አሉ። የእኛ ሴቶኝ ከኛ በታች እንደ ደጉር ነው ያለው። ወላሂ ይመጣሉ። ተምሩ ሲያምር ደስ ሲል ሰፈር ይሄ ነው። የምኖርበት ሰፈሬ ጸዳ ያለ እ ላስጎብኛችሁ ሰፈሬ ማለት ነው። እዛ አካባቢ ነው የምኖረው፣ የሀብታሙ ሰፈር እንጂ ሀብታሙ የሀብታሙ ሰፈር ጸዳ ያለ ሰፈር ነው የምኖረው አያችሁት። ቆንጆ አየር መጣ። ዝም ብለው እኮ አይሄዱም፣ ያለ ምግብ ምርጥ ምርጥ ነው። ላበቴ ጠፍ እስከሚድረስ ሰርተን ጀማ። ዛሬ ይኸው በነጠላ ጫማ የታሉ ሁለቱም? በሱሪ የሁለት የሚያሰራ ይኸው እዚህ ጋር በለቀቁልን በለቀቁልን ብንሄድ ይለቁልናል። ትሰሪያለሽ፣ ስንመለስ በቃ ከለቀቁልን ስንመለስ እንስራ። ማን ነው የሚደወለው? ሩቅ እያየ እየደወለ ነው። አሁን ማማት የለም። ሩቅ አድርገው። ቆይ ላንሳልሽ። ስድስት ለይቀል አድርገውና እያቆምኩት፣ እያቆምኩት ደግሞ ያጀማ ደከሜ በእግሬ ዞርኩ። ሁላችሁ ይዣለሁ። ዙረት ጣበቴ ጠፍ ብያለ ስፖርት እየሰራሁ ነው አንቺ